የካር አሎ ደብረ ቅዱስ ደብረ ቀርሜሎስ መድኃኔ ዓለምና ጻድቁ አቡነ ገሪማ ገዳም በአዲስ አበባ ሀገረ ስብከት በለሚኮራ ክፍለ ከተማ የሚገኝ ሲሆን በኮረብታ ላይ ደምቆ የሚታይ ግዙፍና ማራኪ በአዲስ መልክ የተገነባ ህንጻ ቤተ ክርስቲያን ነው። ህንፃ ቤተ ክርስቲያኑ ከ10 ር ዓመት በላይ ግንባታ የፈጀ ሲሆን ሚያዝያ 26ና 27 2017 ዓ ም ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ በርካታ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምእመናን በተገኙበት በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመኑ በረ ተክለ ሃይማኖት ጸሎተ ብራክ የተባርኮ ቅዳሴ ቤቱ ተከብረዋል። እንደ እግዚአብሔር መልካም ፈቃድ፣ እንደ እግዚአብሔር ቸርነት ይሄ ካቴድራሉ ከተጀመረ ጀምሮ ምንም አይነት የመቆምን ከን ሳይገጥመው እግዚአብሔር ስለፈቀደና ስለወደደ ተሰርቶ ምርቃት ላይ ደርሷል ማለት ነው። በምርቃቱም ስነ ስርዓት ሚያዝያ 26 ቀን 2017 ዓ ምት ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትሪያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ እንዲሁም የጠቅላይ ቤተክህነት የየመምሪያ ኃላፊዎች እንደዚሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ እና የየመምሪያው ኃላፊዎች በተገኙበት እንደዚሁም የገዳማትና የአድባራት አስተዳዳሪዎች፣ ጸሐፊዎች እንዲሁም የአካባቢው ምእመናን ሁሉም በተገኘበት በደመቀ ሁኔታ በቅዱስነታቸው ተመርቋል ማለት ነው። ያው ሲመረቅ እንደ ዋና ጸሐፊነት የተሰማኝ ስሜት በጣም የተለየ ነው። አንደኛ ለዚያ ቦታ ከምክትል ጸሐፊነት ነው ወደ ዋና ጸሐፊነት ተሰጥቶኝ ሄድኩት። በዋና ጸሐፊነት ወደዚያ ሄጄ በምሰራበት እና ስራዎቹን በምንበት ሰዓት ጀምሮ እስከዚህ ድረስ ነው። የገጠመን እንከን የለም። በእግዚአብሔር ፈቅዶልን በመልካም ስራ ሰርተን እዚያ ደረጃ ላይ ተደርሷል ማለት ነው። በዚያም ጥሩ ደስታ ነው የተሰማኝ ማለት ነው። በጣም ጥሩ ደስታ ከሚባለው በላይ ማለት ነው። አንደኛ ቅዱስነታቸውን በአካል ቀርብ የሚያየኋቸው የዚያ ዕለት ነው ማለት ይቻላል። የተከበራችሁ ተመልካቾቻችን፣ ለዛሬው የካራ አሉ ደብረ ቅዱስ ደብረ ቀርሜሎስ መድኃኔ ዓለምና ጻድቁ አቡነ ገሪማ ገዳም ወደኋላ መለስ ብለን ጥንተ ታሪኩ ምን ይመስላል፣ እንዴት ተመሰረተ የሚለውን እንመለከታለን። አብራችሁም ቆዩ። ይህ ቦታ በፊት እንደማውቀው ከሆነ በአዲስ አበባ ማገዶ ተክል ፕሮጀክት ስር ይጠበቅ የነበረ መንግስት፣ ሊያዝበት የሚችል ሆኖ ቀን ቀን እንስሳት ማታ ማታ አራዊትና የባዕድ ሃይማኖት አምላኪዎች የድቤ ድምጽ ይሰማበት የነበረ ነው። ከዚያ ቅዱስ አባታችን አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም አክሱም የዓለም አብያተ ክርስቲያናት ፕሬዝዳንት የዓለም ሃይማኖቶች ለሰላም የክብር ፕሬዝዳንት ሳናስበው ድንገት ኅዳር 23 ቀን 1987 ዓ ም እዚህ ቦታ መጥተው ከአራት ጳጳሳት ጋር ረግጠው መመለሳቸውን ልጆቻችን ዘግተው ነገሩን። ልጆቻችን እንደነገሩን የዛን ጊዜ ክርስቲያኑም እርስ በርሱ ብዙ ስለማይታወቅ ያለው ቤተ ክርስቲያን ከዚህ ኮቶቤ እና ማዶ አቡነ ክሮስ ስለሆነ የምናውቃቸውን በመጥራት እና በመሰብሰብ ቅዱስ አባታችን እዚህ ቦታ የረገጡት ለበጎ ነው። ምናልባት እኛም ቤተ ክርስቲያን በቅርበት ልናገኝ እንችላለን። አረጋውያን በቀላሉ መጥተው ከእግዚአብሔር ጋር የሚገናኙበት ይሆናል። ልጆቻችንም የሃይማኖት ትምህርት ተምረው በስነ ምግባር ታንጸው የሚያድጉበት ይሆናልና ምን ይሻላል በማለት አወያየ ናቸው ስናወያይ እኛ እናንተን ወክለናል ሄዳችሁ የመድኃኔ ዓለም ቤተ ክርስቲያን ይተከልልን ብላችሁ ጠይቁ፣ አመልክቱ የሚል መልስ ሰጡን። ከዚያ ጥር 23 ቀን 1987 ዓ.ም ማመልከቻ ጽፈን አቡነ ማትያስ የአዲስ አበባ ሀገረ ስብከት የቅዱስነታቸው ረዳት ሊቀ ጳጳስ ስም ጽፈን አስገባን። ከዚያ ምላሹ ይሰጣችኋል ተብሎ ስንጠባበቅ የምስራቅ ወረዳዎች ሊቀ ካህናት ሊቀ ጉባኤ ቀለመ ወርቅ ድረሴ ስንጠይቃቸው ቅዱሱነታቸው ማድብፁነታቸው እኔ ራሴ መጣለሁ ቦታው ድረስ ቦታውን መጥቼ አይቼ እነግራችኋለሁ ብለው አሉ። በዚያ መሰረት እሳቸውን ስንጠብቅ የካቲት 28 ቀን 1987 ዓ.ም ተምረት በአዲስ አበባ ሀገረ ስብከት የመምሪያ ኃላፊዎች ታጅበው መጡ። አነጋገሩ እሳቸው መጨረሻ ላይ ቦታው ደስ ይላል፣ ምርጫቸውም ደስ የሚል ነው። ደብረ ሲናን ይመስላል። እኔ በእኔ በኩል ደብረ ሲና ብዬ ሰይም ይዋለሁ ለብፁዕ ወቅዱስ አባታችን አቅርቤ እሳቸው ውሳኔ ይሰጡበታል ብለው ተመልሰው ሄዱ። ከዚያ እኛ በጉጉት እየጠበቅን እያለ ብፁዕ ወቅዱስ አባታችን ይመጣሉና ተጠባበቁ ተብሎ ተነገረን። መጋቢት ሦስት ቀን መጡ 1987 ዓ.ም መጡ። ተሰብስቦ የሚጠባበቅ የነበረው ሕዝበ ክርስቲያን በልልታና በጭብጨባ ተቀበላቸው። ከዚያ ፍላጎታችሁ ምንድን ነው ብለው ጠየቁ። ቅዱስ አባታችን እኛ ቤተ ክርስቲያን ተተክሎበት እዚሁ ከእግዚአብሔር ጋር በቅርበት ለመገናኘት ልጆቻችንም በግብረ ገብነት ታንጸው እንዲያድጉ ለማስቻል ብለን አስበን ነውና መልካም ፈቃዶ ከሆነ ይፈቀድልን ብለን ጠየቅናቸው። እንደገናም ደግሞ ባለፈው አቡነ ማትያስ በመጡ ጊዜ ቦታው ደስ ይላል። ደብረሲናን ይመስላል። ስለዚህ እኔ በእኔ በኩል ደብረሲና ብዬዋለው ብለው ነበርና ቃሉ ለእርሶ የሚስማማውት ከሆነ ይህንኑ ስያሜ ቢያጸድቁልን እና ቢፈቅዱልን ብለን ጠየቅናቸው። ናቸው የጠየቃችሁ ጥያቄ በሙሉ ተፈቅዶላችኋል እና መቃኞ ስሩ አሉ። ብፁወዕ ወቅዱስ ዶክተር አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚደንት የዓለም ሃይማኖት ለሰላም የክብር ፕሬዚደንት በየአመቱ የጻድቁ የአቡነ ገሪማ ክብረ በዓል ለማክበር የተሰዓቱ ቅዱሳን ምሳሌ እንዲሆን ዘጠኝ ብፅዋን አበው ሊቃነ ጳጳሳት አስከትለው ቦታው ላይ በመገኘት ዓመታዊ ክብረ በዓሉ ያከብሩ እንደነበር በዕለቱ ተጠቁመዋል። ቀደም ብሎ እንግዲህ ይበታው ብጹ ቅዱስ አባታችን አሁን ጳውሎስ በረከታቸው ይድረሰን። በእሳቸው ዘመን ተመስርቶ ያው አገልግሎት እንደጀመረ ያው ታሪኩ ይነገራል። ና እንግዲህ መጀመሪያ አሁን ባለን ታሪክ የመጀመሪያ ታወት መድኃኒ ዓለምና እንዲሁ መጥመቀ መለኮት ቅዱስ ዮሐንስ እንደዚሁም ደግሞ ልደታም አለች። እንደዚሁም በተለይ ቅዱስ አባታችን በቅርብ ርቀት ይከታተሉትም ስለነበረ ቦታው የጻዱቅ አባታችን አቡነ ገሪማ ታወትና ጽላት እንደገባ ነው እንግዲህ የሚነገረውና እንደ አጠቃላይ በጣም ጠቅለል ስናደርገው ጉዳዩ ቦታውንም ትልቁ በጣም የገንነው እዛ እንግዲህ ዋናው ባለቤቱ መድኃኔ ዓለም ነው። ካራ አሎ መድኃኔ ዓለም እና ጻዱቅ አቡነ ገሪማ ተብሎ የታወቀው። ነገር ግን እዛ ቦታ ያለው ዋና ባለቤቱ መድኃኔ ዓለም ነው። ሲቀጥል ደግሞ የጻድቁ አባታችን አቡነ ገሪማ ሁልጊዜ ከእስጢፋኖስ ጋራ ከሰማይት ውስጥ ቅዱስ እስጢፋኖስ ጋራ በ17 ወር በገባ በ17 የሚውለው ታላቁ የበረከት ጻድቅ ናቸውና እንግዲህ ከዛ ሲቀጥል ደግሞ ልደታም አለች። ወር በገባ በአንድ የምትውል የእመቤታችን የልደቷ ታቦት አለ። እንዲህ ደሞ ሲቀጥል ወር በገባ በሰላሳ የሚውል ደሞ መጥምቁ ቅዱስ ዮሐንስ። እንግዲህ እነዚህ አራቱ ታቦታት አሉ። በተለይ በጣም እጅግ እጅግ የሚከበረው በዓሉ በጣም የመድኃኔ ዓለም ነው። ሲቀጥል ደግሞ እንዲሁ የጻድቁ አባታችን አቡነ ገሪማ ደሞ በጣም ሌየት ይላል። እንዲህ ደሞ እንደዚህ እያለ የእመቤታችን የልደታም አለ የቅዱስ ዮሐንስም አለ እና አጠቃላይ የነዚህ የአራቱ ጸላቶች ያለበት ቦታ ነው በለሚኮራ ክፍለ ከተማ ስር የሚገኘው የካራሎ ደብረ ቅዱስ ደብረ ቀርሜሎስ መዳን ያለምና ጻድቁ አቡነ ገሪማ ገዳም በ1700 ካሬ ያረፈ ግዙፍ ህንፃ ቤተ ክርስቲያን ሲሆን ባለ አምስት ጉልላት ነው ይህ ህንጻ ቤተ ክርስቲያን ከተጀመረ አስር ዓመት ሆኖታል በዚህ አስር ዓመት ጊዜ ውስጥ በዚህ አስር ዓመት ጊዜ ውስጥ እንደ ህንፃው ግዝፈት ብዙ ስራዎችን ለማከናወን ጥረት ተደርጓል። በ1700 ካሬ ሜትር ላይ ያረፈ ህንፃ ነው። ወደ 600 ካሬ ሜትር የሚጠጋ ቤዝመንት አለው። ከ170 ካሬ ሜትር በላይ ሜዛኒ ፍሎር አለው። ቤተልሔሙ ብቻውን ወደ 80 ካሬ ሜትር ላይ ያረፈ ነው። ባለ ሶስት ወለል ነው። እነኚህ ነገሮች ሁሉ በዚህ አስር ዓመት ውስጥ በህዝበ ምእመናኑ ጥረትና በህንፃ ሰሪ ኮሚቴው ከፍተኛ ያለሰለሰ እርዳታና ገዛ በህዝቡም ገዛ ለዚህ በቅቷል። የህንፃ ቤተ ክርስቲያን እንደምታዩት ውበቱም ከእስከሚባል አይደለም፣ በጣም የሚያምር ሆኖ ነው የተሰራው። ጥራቱን ደረጃ ሆኖ ለመጠበቅ ወደ ትውልድ እንዲተላለፍ ተደርጎ ነው የተሰራው። በደንብ ታስቦበት የተሰራ ስራ ነው። ለነገ እንዲቅ እንዲተርፍ ተደርጎ የተሰራ ስራ ነው። እግዚአብሔር ይመስገን ፈቅዶልን ሁላችንም ከቁጥር ሳንጎድን ለዚህ አብቅተነዋል። ክብር ለመድኃኒዓለም፣ ክብር ለድንግል ማርያም የሚሆንልን እንላለን። ገዳሙ ራሱ እንዲችል ለቀጣይ በርካታ የልማት እቅዶች አቅዶ እንቅስቃሴ እያደረገ እንደሚገኝ እንደሚከተለው ተገልጿል። አጠቃላይ ወደ ኋላ ተመልሼ ፋይል ለማያትፈልግ መኩር ያለውና አሁንም ቢሆን ብፁዕ ወቅዱስ አባታችን አቡነ ጳውሎስ የመሰረቱት ቦታ ስለሆነ እሳቸውን ከዚህ ከብፁዕ አባታችን አቡነ ገሪማ እሳቸውን በረከታቸው ይደርሰን። እነዚህ አባቶቻችን ሁለቱም በህይወት የሉም። ግን ለዚያ ቦታ ግን በመጀመሪያ ብፁዕ ወቅዱስ አቡነ ጳውሎስ ሲቀጥል ደግሞ ብፁዕ አባታችን አቡነ ገሪማ የበላይ ጠባቂ ሆኖ በጣም ሲጠብቁትና ሲያስጠብቁት የነበሩ በቅርብ ርቀት በጣም ሲከታተሉት የነበሩ ገዳም ነውና ከዛ አንጻር እንግዲህ እዛ ብዙ እቅድ ነበራቸው። ያ እቅድ ምንድነው? አጠቃላይ ለመንፈሳዊ ሕይወትም በጣም ከዚህ ከከተማው ራቅ ብሎ ከፍ ያለም ስለሆነ ከምድር ዝቅ ብሎ ከፍ ብሎ፣ ከሰማይ ደግሞ ዝቅ ብሎ በጣም አጠቃላይ ከተማዋን በሚገርም ሁኔታ እዛ የምታይበት ሁኔታ ስለሆነ ብዙ እቅድ ነበራቸው መጀመሪያ ታሪኩ ያው በአባቶች ይቀደስ እንደነበረ ገዳም እንደነበረ ነው እንግዲህ ያንን ገዳም የሚያስ ለገዳም የሚያስፈልግ ነገር ደግሞ ብዙ እቅዶች አቅደው እንደነበሩ አሁን የእንስሳ እርባታ፣ የአብነት ትምህርት ቤት፣ መንፈሳዊ ኮሌጅ እንደዚህ የእደ ጥበብ ይሄ ምንድነው፣ እነዚህ ገዳም ውስጥ የሚሰሩ አልባሳት ምናምን እነዚህ አጠቃላይ ሁሉ እስከ ሰባት ድረስ ከአንድ ጀምሮ እስከ ሰባት በየ ቀደም ተከተል እንዲሰራ ፍላጎት እንደነበራቸው ፋይላቸው ፋይሉ አይቼዋለሁ፣ እና እንግዲህ ከነዚህ አንዱ እንግዲህ ሕንጻ ቤተ ክርስቲያኑ የሰራው ማለት ይቻላል። አሁን ግን እንዳልኩሽ አሁን ያሉ እቅዶች ወይም ደሞ አሁን የነገርኩሽ እቅዶች ግን እንዳሉ ናቸው። በእቅድ ውስጥ አሉ። እንግዲህ አጥር ለማሳጠር እየተንቀሳቀስን ነው። ከአጥሩ ቀጥሎ ግን ያልኩሽ ነገሮች እንዲሁ መቼስ በብፁዕ ቅዱስ አባታችን የተመሰረቱትና የታቀዱት እቅዶች ሙሉ በሙሉ እንኳን ባናስፈጽማቸው፣ ነገር ግን በተቻለ መጠን የአብነት ትምህርት ቤት ለማስፋፋት እቅድ አለን። አንድ የአቋቋም መምህር፣ የቅኔ መምህር ማምጥተን ቦታው ለትምህርት ለቃል እግዚአብሔር ለመጥናት ለማስጠናት የሚመች ስለሆነ መምህራን አስቀምጠን መምህራን መድበን የጉባኤውን ትምህርት ለማስፋፋት ፍላጎት አለን። ሲቀጥልሞ በልማት ዙሪያ ደግሞ ያው ለአብነት መምህራን የሚሆን አዳራሽ ወይም ደግሞ ለተማሪዎች የሚሆን ለመስራት እቅዳለን። ሲቀጥል ደግሞ የሰነድ ትምህርት በተለይ የአዲስ አበባ ሰነድ አንድነት የሚል አሁን የተዋቀሩ አዲስ ህግ የወጣ ያው ለሰነድ ትምህርት ቦታ ያስፈልጋቸዋል ተብሎ በተሰጠን መመሪያ መሰረት እንግዲህ 1 500 ካሬ ሜትር ለሰንበት ትምህርት ቤቶች ሰጥተናቸው አሁን በዚህ ቅርብ ባለፈው ብፁዕ ወቅዱስ አባታችን አቡነ ማትያስ መጥተው መሰረተ ድንጋይ እንደጣሉ ይታወቃል። እንግዲህ ይህንን መሰረተ ድንጋይ እየጣሉበትን በቅርብ እንደሚጀመር ለማብሰር እንፈልጋለን። እኛ ደግሞ እንደ ሰበካ ጉባኤ እንደ ጽህፈት ቤት ደግሞ ወይም ደሞ እንደ ልማት ኮሚቴ ደግሞ ካቴድራሉ የሚመጥን ሁለ ገብ የሆነ ህንፃ፣ የካህናት ማረፊያ፣ ጽህፈት ቤት የሚሆን የአለቃው ማረፊያ የሚሆን በጣም እጅግ ሁለገብ የሆነ ህንጻ ለመስራት እቅድ ላይ ይዘን ያው እየተንቀሳቀስ ነው። ስራ ከመጀመራችን በፊት በህዝብ የተመረጠን እስከሆን ድረስ ዝም ብለን ስራ መጀመር ስለሌለብን እቅድ አውጥተን ፕላን፣ ሳይት ፕላን አሰርተን ነው ስራ የጀመር ነው። አምስት ዋና ዋና አበይት እቅዶችን ነው አውጥተን የተንቀሳቀስ ነው። አንደኛው እና ዋነኛው በገዳም ውስጥ የተሟላ የማህበራዊ ምስጢራተ ቤተ ክርስቲያን አገልግሎት እንዲሰጥ ማስቻል የሚል ነው፣ አንዱና ዋነኛው። ሁለተኛው የአጥቢያውን ምእመን ወደ ቅዱስ ቤተ ክርስቲያን የሚጠራና የሚያጸና ሐዋርያዊ አገልግሎት መፈጸም የሚል ነው፣ ሁለተኛው። ሶስተኛውን አበይት ብለን የያዝ ነው የአጥቢያውን ህጻናት እና ወጣቶችን በሃይማኖትና በስነ ምግባር ትምህርት ኮትኩቶ የነገ ቅዱስ ቤተክርስቲያን ሀገር ተረካቢ እንዲሆኑ የዛ ላይ ትልቅ ስራ መስራት ነው። አራተኛው በገዳም ውስጥ ዘመኑ የዋጀ ፍትሐዊነቱ የተሟላ እና ግልጽ የሆነ አስተዳደራዊ ስርዓት እንዲኖር ማድረግ ሲሆን ዋናውና ደግሞ የመጨረሻው ትልቁ ስራ ብለን እንደቅድ ይዘን እየተንቀሳቀስ ነው ልማትን በተመለከተ ነው። እሱ ላይ ትልቅ እቅድ አውጥተን ነው እየተንቀሳቀስን ያለ ነው። የገዳሙን ሳይት ፕላን አሰርተናል። አሁን እኛ ከተመረጥን በኋላ ያላለቁ ብዙ ስራዎች ነበር። ከህንፃ ኮሚቴው ጋር በመተባበር እኛ ያላሰለሰ ጥረት በማድረግ በጋራ ተንቀሳቅሰን ያው ይህንን የመሰለ ህንፃ ቤተክርስቲያን ለዚህ ምርቃት ለማድረስ በቅተናል ማለት ነው። እንግዲህ ቅድም ለመናገር እንደሞከርኩት አንዱና ዋነኛው ያው ሥርዓተ ስብከቱ የተሟላ እንዲሆን ምእመናንን በተለይ ማህበረ ካህናቱን የበቁና ሙያቸውን የተሟላ ሰዎችን በቦታው መድበን ካህናቱ፣ ዲያቆናቱ እና ልዩ ልዩ የቢሮም ሰራተኞች ዘመኑን የዋጀ በትምህርት የታነጹ ሆነው አገልግሎቱ የሰፋ እንዲሆን የማድረግ ነው። ሁለተኛው በተለይ ህጻናት ላይ ትልቅ ስራ መስራት አለብን። ያው ጊዜው እንግዲህ አሁን የምናውቀው ስለሆነ ተተኪ ትውልድ መፍራት አለበት። ትምህርት ቤቶችን መስራት፣ የአብነት ትምህርት ቤቱን ማጠናከር። አሁን እዚህ እያሰለጠን የምናስመርቃቸው ዲያቆናት አሉ እና ከአዲስ አበባ ሀገረ ስብከት ካሉት ሰንበት ትምህርት ቤቶች አምስተኛ ደረጃ ላይ የኛ ይዜ ካራሎ ደብር እንትን ነው ያለው እና በጣም ትልቅ ስራ እዛ እየሰራን ነው። ሌላው አሁን እንደምታዩ ህንፃ ቤተክርስቲያን ህንፃውን ብቻ አሰራን እንጂ ዙሪያው ገና ልማት የለውም፣ አጥር የለውም፣ የአስተዳደር ህንፃ የለም። ብዙ የምንሰራቸው ዘርፈ ብዙ ስራዎች ስላሉን ይህንን ፕላን አውጥተን እየተንቀሳቀስን ነው። በአጭር ጊዜ አሁን ልክ አስመረቅን፣ ዛሬ ከነገ ጀምሮ እንግዲህ ወደዛ የልማት ስራ ነው የምንገባው። ይህን ለማድረግ የልማት ኮሚቴ አዋቅረን ለሀገረ ስብከቱ በደብዳቤ ጠይቀን እነሱ ጸድቀው መጥተው አሁን በተጠንቀቅ ላይ ናቸው። ስራ ከነገ ጀምሮ ወደ ስራ ይገባሉ ማለት ነው። ያለው የነበረው የህንፃ ኮሚቴ ስራውን ለእኛ አዲሱ የህንፃ አሰሪ ኮሚቴ ያስረክባል። እኛ ደግሞ ያንን አረካክበን ስራ በአዲስ እንጀምራለን። በስራ ዘመን በሄድንባቸው ሂደቶች በጣም ጥሩ ህንፃ ሰሪ ኮሚቴዎች፣ ህዝቡ አቀባበሉ ጥሩ፣ አስተዳደሩ በጣም ጥሩ ስለሆነ በዚህ ምክንያት እኛ በዚህ በአጭር ጊዜ ውስጥ ይህን ነገር እንደዚህ አጠናቀል ለዚህ ልምቃ ችለናል። በተረፈ ግን ትልቁን ድርሻ የሚወስደው ቸሩ መድኃኔዓለም ነውና እሱን በጣም አመሰግናለሁ። የልማት እንቅስቃሴው አንደኛ ቤተ ክርስቲያኑ ከአስፋልት በጣም የገባ ነው፣ መግቢያው አስቸጋሪ ነው። ሰዎች ለመምጣት በጣም ይቸገራሉ። ሁለት ደግሞ ብዙ የአዲስ አበባ ሰው አያውቀው እና እዚያ አካባቢ ላይ ያለ ምእመን ብቻ ነው ይሳተፍበት የነበረው እና በገቢ ደረጃ በጣም ትልቅ ችግር ነበረ። እና ብዙ ጊዜ እንደውም በቃ እቃዎች፣ ማቴሪያሎች፣ ገንዘቦች ተቸግረን ብዙ ስራዎችን እንዴት ነው ያቆምንባቸው ጊዜያቶች ነበሩ። ግን ያው የመድኃኔዓለም ቸርነት ደግሞ ሁሉን ነገር አመቻችቶልን እዚህ ጋር ልንደርስ ይችለናል። እና እግዚአብሔር አሁንም ደግሞ ደጋግሞ ይመስገን። የእውነት እኔ ከልቤ ነው ምነግርሽ በጣም ትልቁን ድርሻ የሚወስደው የአካባቢው ምእመን ነው። ይሄ የኮተቤና የካራ አካባቢ ምእመን ትልቁን ድርሻ ይወስዳል። ሁለት ደግሞ ሕንጻ ሠሪ ላይም ያለ እንደገና ንዑሳን ኮሚቴ ብለን ያቋቋምናቸዋሉ እነሱም ይሄ በገንዘብ በማፈላለግ ሰው ዕቃን ሊያመጣልን ንብረት፣ ሲሚንቶ፣ ብረት፣ አሸዋ ጠጠር ጣውላ፣ እንጨት፣ ሚስማር የመሳሰለውን እንዲያመጣልን በማድረግ ትልቁን ድርሻ ይወጡ ነበር ንዑሳን ኮሚቴዎችም ሕንጻ አሰሪ ኮሚቴዎችም እና። ስለዚህ ይሄ ትልቁን ድርሻ ይወስዳል። የአካባቢው ምዕመን በጣም የአካባቢውን ምዕመን ከኮተቤ ጀምሮ እስከ ካራ ድረስ ያሉትን እውነት በከፍተኛ በጥሩ ሁኔታ በትልቁ እንደው እግዚአብሔር ቸሩ መድኃኔ ያለም ይሄንን እንደሞሉልን የእነሱንም ቤት ይሙላልን ነው ምንለው። ትልቅ ነገር ነው ያደረጉ በእውነት ለመናገር እኔ የሚደንቅ ህዝብ ነው ያለው። ምእመኑ ለቤተ ክርስቲያን ምንም ምንም ከማድረግ ወደኋላ አይልም። በእውነት በእውነት ነው ለመናገር እኔ እንዴት አይነት ሰዎች አብረውን ስላሉ ነው ለዚህ በቃ ነው ይሄ ቤት እንጂ በፍጹም የሚታሰብ አይደለም። እንደምታየው ጫካ ነው። ዛሬ ነው ተመንጥሮ እንደዚህ የምታየውት ሰው አያቀውም። ተሸፍኖ ነው የኖረ ነው ለረጅም ዘመን የሚታወቅ አይደለም። ካራ መድኃኔ ዓለም ሲባል ራሱ ሰው ሊያቆም የማይችለው አቅጣጫም ለመጠቆም የማይቻለው ግን ሰው ካለው ፍላጎት ካለው ቀናይነት የተነሳ ያለውን ነገር በሙሉ ሰጥቷል። ምንም ሳያጎድል ሳያስቀር ሁሉ ነገር ሰጥቷል። ወደፊትም ይሄንን ይሰጣል። ደግሞ ቀናይ ወጣት፣ ቀናይ ምእመን ያለበት ቦታ ነው። እውነተኞች በእውነት በእውነት ሃይማኖታቸውን የሚጠብቁ ለሃይማኖታቸው ዘብ የሚቆሙ ዋጋ የሚከፍሉ ናቸው። እኔ በዚህ ባሳለፍኩት በዚህ ትልቅ ኃላፊነት ጊዜ ውስጥ የተገነዘብኩት ይሄ ነው። ደሃነች የምትያት መቀነቷን ፈታ እኛ ምንም አላገለገልንም፣ ዝም ብሎ ተራ ነው። መመስገን ያለባቸው እነኛ መቀነቷን ፈታ ትንሿን ብለንም ሰው የሚያስባትን ግን ትልቅ ሆኖ በወራም አስር አስር ብር እያዋጡ አስር ዓመት ሙሉ የከፈሉ ሰዎች የገነቡት ቤት ነው። አስር አስር ብር በየመድሃን ያለም እየመጡ እንዲህ አድርገው የገነቡት ቤት ነው። የምዕመኑ ነው፣ የሕዝቡ ነው። የአካባቢው ሰው የከፈለው ዋጋ ነውና በዚህ እግዚአብሔር ይመስገን። ሁሉንም እግዚአብሔር ይባርክልኝ። አመሰግናለሁ። ያላሳፈረን መድሃን ያለምም ክብርና ምስጋና ይግባው። የሰንበት ትምህርት ቤቶች አንድነት ያዘጋጀውን ስርዓተ ትምህርት በመተግበር ግንባር ቀደም የሆነው ፈለገ ብርሃን ሰንበት ትምህርት ቤት በዘንድሮ ዓመት ተተኪ አገልጋዮች ካህናትና ዲያቆናትን ለማፍራት በተለይ በአብነት ትምህርቱ ላይ በስፋት እየሰራ እንደሆነ እንደሚከተለው ገልጸውልናል። እንደ ቤተ ክርስቲያናችን ስርዓት ከቅዱስ ፓትርያርኩ፣ ከብፁዓን አበው ሊቃነ ጳጳሳት፣ ከቅዱስ ሲኖዶስ የሚወርደው መመሪያ ወደ ሀገረ ስብከት ከሀገረ ስብከት ወደ ክፍለ ከተማ ከክፍለ ከተማ ወደ አጥቢያ በሚመጣው መመሪያ መሰረት ተቀብለን ማንኛውም የስብከት የስብከቱንም ሆነ ማንኛውም የሕዝብ እንቅስቃሴ ወደ ቤተ ክርስቲያን መምጣት፣ እንደዚሁም የንስሐ አባቶች ያያያዙ ሁኔታን በእኛ ካቴድራል እውነት ለመናገር በጣም በተለየ መልኩ ነው ስብከትም የሚካሄደው። እንደዚሁ የንስሐ አባቶች የገዳሙ አገልጋይ ሰራተኞች የሚይዟቸውን የንስሐ ልጆች በተገቢው ሳምንት ሳምንቱን ወደ ቤተ ክርስቲያኑ ሳምንት ሳምንቱን እየጠሩ ስብከት የሚሰጥበት አካሄድ አለ። እጅግ በጣም አድርጌ አመሰግናለሁ። ስሜ ዮሐንስ ንጉሴ ነው የምባለው በዚህ ደብር ላይ ያለኝ ኃላፊነት ያው የሰንበት ትምህርት ቤት አባል ነኝ። በተጨማሪ ደግሞ የሰበካ ጉባኤ አባል ነኝ ማለት ነው። የዚህ የህንፃ ምርቃት ደግሞ አስመራቂ አብይ ኮሚቴ ነኝ። እንደ ሰንበት ትምህርት ቤት እውነቱን ለመናገር እዚህ ቤተ ክርስቲያን ላይ እንደው ህንፃው ላይ ብቻ ሳይሆን ሰንበት ትምህርት ቤቱ አጠቃላይ ባለው በደብሩ አገልግሎቶች ሁሉም ሱታፊዎች ላይ አለ። በጣም በጉልህ ራሱን በደንብ አዘጋጅቶ ያገለግላል። በሁሉም ኮሚቴዎች በሚዋቀሩ ኮሚቴዎች ውስጥ አለበት። እንደ ህንፃ ሰሪም ሁለት በአቢይ ኮሚቴ ውስጥ ተካተውበት፣ በምርቃቱ በሌሎቹም ዘርፎች ላይ እንዲሁም ደግሞ አብዛኞቹ በንዑስ ኮሚቴም ላይ ያሉ የሰንበት ትምህርት ቤት አባሎች አሉ ማለት ነው። ስለዚህ ህንፃው ተጀምሮ እስከሚያልቅ ድረስ ባሉ እያንዳንዷ ተግባራት ውስጥ እያንዳንዶቹ ተግባሮች ውስጥ ሰንበት ትምህርት ቤቱ ባላጋንን እንደ ጀርባ አጥንት ሆኖ በደንብ አድርጎ ለአባቶች እየተላላከ እያገለገለ እያገዘ በሙያ ደግሞ የተለያዩ ሙያ ያላቸው አባላቶች አሉ። በሙያቸው ገብተው በባለቤትነት ስሜት በደንብ አድርጎ ሰንበት ትምህርት ቤቱ ሲሳተፍ የነበረበት ሂደት ነው የነበረው ማለት ነው። ሰንበት ትምህርት ቤቱ እንግዲህ አጠቃላይ በአካባቢው ላይ በደንብ አድርጎ የሚሰራ በደንብ ለምእመኑ፣ ለወጣቶቹ ተደራሽ የሆኑ ዘርፈ ብዙ አገልግሎቶቹን እያገለገለ የሚገኝ ሰንበት ትምህርት ቤት ነው። በትምህርት በጣም ሞዴል የሚባል ነው እንደ አዲስ አበባም ጭምር ማለት ነው። በተለይ አዲሱ ስርዓተ ትምህርት ሁሉም እንደሚያውቁት ግንባር ቀደም ሆኖ እስከ 12 ድረስ ከገፉ ሰንበት ትምህርት ቤቶች ውስጥ ነው። በጣም ብዙ ስራዎችን እየሰራ ያለ ሰንበት ትምህርት ቤት በደንብ አድርጎ እያወጣ ነው። ከዛ በተጨማሪም ደግሞ ደስ የሚሉ በጣም ትሁት የሆኑ ትውልድን ማፍራት የሚፈልጉ በጣም ድንቅ አባት አሉ። ሊቀ ጠበብት ጸጌ ይባላሉ። እሳቸው ደግሞ ወንበር ዘርግተው የአብነት ትምህርት በማስተማር በጣም ጊዜያቸውን ካለቻቸው ጊዜ ላይ አገልግሎት እንኳን ሳይቀነስላቸው ልጆችን እየኮተኮቱ ባለፈው እንደውም ወደ 21 የሚሆኑ ዲያቆናትን እና ካህናትን አፍርተዋል። አሁንም ከስር በጣም ብዙ ልጆችን እያበቁ ነው። ከሰንበት ትምህርት ቤቱ ጋር ነው አብረው ይህን እየሰሩ ያሉት ማለት ነው። በዛ መልኩ በወጥነት እያፈራ ነው። ከዛ በተጨማሪ ግን ወደ ስብከተ ወንጌል አገልግሎት ደግሞ ስንመጣ ለምእመኑ ሰፊ የሆነ የስብከተ ወንጌል አገልግሎትን ሰበካ ጉባኤውም እንደቀደ አድርጎ አቅዶበት ስብከተ ወንጌልን እንዴት ማስፋፋት አለብን ብሎ በደንብ አድርጎ ፕላን አድርጎ እየሰራበት ነው የሚገኘው። የእግዚአብሔር ቤት፣ የጸሎት ቤት፣ የአምልኮ እና ከእግዚአብሔር ጋር የመገናኛ ቤት ይሆናል ማለት ነው። እና ለዚሁ አሁንም ቢሆን በተጨማሪ እንኳን ደስ ያላችሁን ላለው ለትውልድ ተሻጋሪ ስለሆነ ታሪካዊ ቤተ ክርስቲያን ነው። አሰራሩ ራሱ በጣም የሚያስገርም ነው። አሁን ወደ ቀኝና ወደ ግራ ስታዩት እንዴት ደስ ይላል! ነገሩ ሁሉ እንዲሁ እና በጣም ደስ በሚል ቦታ ነው የተሰራው ይሄ ቤተ ክርስቲያን። የተወደዳችሁ ተመልካቾቻችን በካራ በካራ አሎ ደብረ ቅዱስ ደብረ ቀርሜሎስ መድኃኔዓለምና ጻድቁ አቡነ ገሪማ ገዳም የነበረንን ቆይታ ይህ ይመስል ነበረ። አብራችሁ ስለነበራችሁ እናመሰግናለን።